ሶስት ዓመታት ያስቆጠረው ትግላችን እንዳንሰራራ ይቀጥላል። ከታህሳስ 19 እስከ ጥር 18 የሚቆይ ልዩ መርሃ ግብር በህዝብ ሙስሊሙ ሰላማዊ ትግል ልዩ ትኩረት ከሚቸራቸው ታሪካዊ ቀናት ታህሳስ 19 እና ጥር 18 ጉልህ ቦታ አላቸው። የአወልያ ኮሌጅ ለአህባሽ አጥምቆ መሰረት ለመጣል በማሰብ ከሀምሳ የሚልቁ መምህራንና ሠራተኞች ከሥራ የታገዱበት ደብዳቤ የተጻፈው ከሦስት ዓመታት በፊት ታህሳስ 19 2004 ነበር። የአወላያ ተማሪዎች ያነሱት የመብት ጥያቄ ሕዝበ ሙስሊሙ ተረክቦ የሀገራዊ ግኝነቱ ማሳያ አድርጎ እስካሁን የዘለቀው የትግል ጥንስስም ስም ታህሳስ 19 የተጣለ ነው። ጥር 18 ደግሞ የሕዝባዊ ትግሉ ለሕዝበ ሙስሊሙና ለመላው የሀገራችን ዜጎች አይነተኛ ሚና የተጫወቱት የሕዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች በይፋ የተመረጡበት ዕለትና ነጥረው የወጡት ሦስት ጥያቄዎች ለመንግሥት እንዲቀርቡ ሕዝብ በአንድ ድምፅ የወሰነበት ዕለት ነው። ይህ ዕለት የሕዝብ ይሁንታ ምንነትና የሕዝብ አደራ ግዝፈትንም እስከ ምን እንደሆነ በተግባር ያሳየ የሀገራችን ምትኬለሽ ምሳሌ ነው። ጥር 18 ወደ መድረክ የወጣው በህዝብ የተመረጡ የኮሚቴ አባላት ስብጥር ብቻ ሳይሆን እነሱ በተመረጡበት ፍጹም ህዝባዊ ሂደት ነገ ከሀገራችን ታሪኮች የሚጠቀስ አንኳር ክስተትም ነው። ኮሚቴዎቻችን የህብረተሰቡ የአብራ ክፋይ ናቸውና ህዝብ አደራ ሲያሸክማቸው ትከሻቸውን አደላድለው መቀበላቸውም መሪን ህዝብ እንደሚፈጥረው ያሳየ ሌላው የትግላችንና የሀገራችን ልዩ ገጽታ ነው። እነዚህ ሁለት ታሪካዊ ቀናት የሰላማዊ ትግላችን ዋና ማዕዘናት ተደርገው ሊወሰዱ ይችላሉ። የእነዚህ ማዕዘናት ጥንካሬም ነው ከሦስት ዓመታት በኋላ ስናነሳቸው ሕያው ሆነው የሚታዩን። የእነዚህ ማዕዘናት ጥንካሬ ነው የመንግስትን ምክንያት የለሽና መጠነ ሰፊ ጥቃት ወኪሎቻችንም ሆነ እኛን ሊረታን ያልቻለው የእነዚህ ማዕዘናት ሀገራዊነት ነው። በመላው ኢትዮጵያ የምንገኝ ሙስሊሞች ዘርና ቋንቋ ሳይለየን በጽናት እንድንሰነፍ ያስቻለን የእነዚህ ማዕዘናት ጥንካሬ ነው። መላው የሀገራችን ዜጎች ለሰላማዊ ትግላችን ቀጥተኛና ተዘዋዋሪ ድጋፍ እንዲቸሩት ያስቻላቸው እነዚህ ሁለት ቀናት የሀገራችን ታሪካዊ ክስተቶች አካል ሆነው የሚነሱበት ቀን ሩቅ አይሆንም፣ ኢንሻ አላህ። በእነዚህ ሁለት ልዩ ቀናት የሰላማዊ ትግላችን ሙሉ ህዋሳት ዳግም የሚያንሰራሩበት የሦስት አስር ቀናት መርሃ ግብር ይኖራል። በሦስቱ አስር ቀናት የሦስት ዓመት ትግላችን ዳግም የሚያንሰራሩ ልዩ ልዩ ተግባራት ይኖራሉ። ከዛሬ ታህሳስ አስራ አምስት እስከ አስራ ዘጠኝ የተለያዩ የቅስቀሳና የዝግጅት ሥራዎች ይከናወናሉ። ዝርዝር ጉዳዮች በቀጣዩ የሚገለጽ ሲሆን ሁላችንም በነፍስ ወከፍ ራሳችንን እናዘጋጅ። ትግላችን እስከ ድል ደጃፎች በአላህ ፈቃድ ይቀጥላል። ድምፃችን ይሰማ! አላሁ አክበር!